ሰላም እንዴት ናችሁ? ውድ ቻናል ተከታታዮች እንግዲህ፣ ዛሬ ደግሞ ለየት ታሪክ ፊደላቶችን ከቃላት ምስረት ጋር ይዤላችሁ መጥቻለሁ። እነዚህ ፊደላቶች ናቸው። ከዛ እዚህ ጋር ደግሞ ቃላት መስርቼላችኋለሁ። ሰው በደንብ ተከታተሉ፣ በደንብ አነብላችኋለሁ። ፊደላቶችን ከግራ ወደ ቀኝ፣ ከቀኝ ወደ ግራ፣ ከላይ ወደ ታች፣ ከታች ወደ ላይ አነብላችኋለሁ። በደንብ ተከታተሉ። መማር የምትፈልጉ ልጆች ይኸው ስልኩ ቁጥር እዚህ ጋር እንትን እያላችሁ፣ መምህር ሃይማኖት እያላችሁ ሴቭ እያደረጋችሁ ዋትሳፕ ላይ ኢሞ ላይ ቴሌግራም ላይ ማናገር ትችላላችሁ፣ መማር ትችላላችሁ፣ በግሩፕም በግልም ስፔሻሊ። ከአንድ ሰዓት እስከ ሶስት ሰዓት የሚመቻችሁ ከሆነ ሚቲንግ ላይ ቪዲዮ ገብቼ አስተምራለሁ። ሚቲንጉን እስከ አዘጋጅ ድረስ ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። በግልም በግሩፕም መማር ትችላላችሁ። ሰው እስከዛ ድረስ ላስተምራችኋለሁ። ሰው በነገራችን ላይ አሁንም ደግመዋለሁ፣ ሁሌ ቪዲዮ ስሰራ ተጠንቀቁ፣ ከአጭበርባሪዎች ተጠንቀቁ ብዬ ሁሌ ቪዲዮ ሰራላችኋለሁ ማለት ነው። ተጠንቀቁ። አንዳንድ አጭበርባሪዎች አሉ፣ እናስተምራለን ይላሉ፣ ይቀበላሉ፣ ይጠፋሉ። ሰው ከነዛ ይሰውራችሁ። ሰው አንቀጥታ ወደ ትምህርታችን። የመጀመሪያው ፊደል ይሄ ደ ነው። ሺ ደ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ዶ፣ ድ፣ ዴ፣ ዳ፣ ዲ፣ ዱ፣ ደ። ይሄን ኛው ደግሞ ጀ ነው።

ጌ ጋ ጊ ጉ ገ ይሄ ጠ ነው። ጠ ጡ ጢ ጣ ጤ ጥ ጦ ጦ ጥ ጤ ጣ ጢ ጢ እግሯ ቀለበት ያለችው አምስተኛ ፊደልነች

ጽ ጾ ፆ ፃ ፁ ፀ ይሄን ነው፣ ፀ ነው። እሺ ሁለቱም እነዚህ ፀ ናቸው፣ አንድ አይነት ናቸው ማለት ነው። እዚህ ጋ ቃላት ስመሰርድላቸው አሳያቸዋለሁ ሁለቱም ተመሳሳይ መሆኑ ፀ ፁ ፃ ፄ ፆ። አሁን ከላይ ወደታች አስነቸው ደግሞ ይሄ ደ ነው።

ይሄ የመጨረሻው ደግሞ ዶ ዶ ጆ ጎ ጦ ጮ ጦ ጾ ጾ ጾ ጾ ጦ ጮ ጦ ጎ ጆ ዶ። ይህን አትካስ ነበርኳቸው አንድ አረሱ አንድ የልት ምላቸው ወደታች ደ የመጀመሪያ መደ ይሄ ደ ነው። ይሄ ጀ ነው። ይሄ ገ ነው። ይሄ ጠ ነው። ይሄ ጨ ነው ይሄ ቀ ነው። ይሄ ፀ ነው። ይሄም ፀነው ሁለቱም ፀናቸው አሁን እዚህ ጋር ቃላ ስንመስርላችሁ በደ በመጀመሪያው በደ ስንመስርላችሁ ደ ገ እቺ ገነች ከዛ ይሄ መነው ደገ ነው። ደገ ነው። እኔ በዚህ ያለውን አነባለሁ፣ እናንተ በዚህ ያለውን አነባላችሁ። ይሄ ገነው ይሄ ጨ ነው። ደጨ ደጨ እስ ይሄ ጀ ነው። ይሄ ገነው ይሄ ነ ነው። ሶ ጀገነ

ጣጣስ ይሆናል። ይሄ ፀ ነው። ይሄ ሎ ነው። በአንድ ላይ ይሄ ነው የመጨረሻ። ጸሎት ጸሎት ይሆናል። ጸሎት ብያለሁ ነው ይሄም ነው ተመሳሳይ ናቸው። ምክንያቱም እነዚህ ሁለቱ ይሄም ተመሳሳይ ስለሆነ በደንብ ያዟቸው። ከላይ ግን ጭንቅላቱ ላይ ያለው ይሄ ግን ጳ ነው የሚባለው። ጳ ለምሳሌ ይሄው ጳ ጳጳስ ጳጳስ ይላል። ሶ ይሄን ይመስላል። ዛሬ ሌላችሁ የመጣሁት ሶ መማር የምትፈልጉ ልጆች ድጋሚ ይሄው ስልክ ቁጥር ጋንላችሁ፣ በዚህ ስልክ ቁጥር እየደወላችሁ ማማር መማር ትችላላችሁ። WhatsApp ቴሌግራም ሲባለ ማድረግማችሁ ደግሞ ቀጥታ ደውሉልኝ። ልክ እንትን እንዳላችሁ ሚስኮላል ምክንያቱን ስለሚበላችሁ ይቆጥርባችኋልና፣ ቀጥታ ደውሉልኝ ሶ በዚህ ስልክ ቁጥር ብታናግሩ ሁሌ ታገኙ ያላችሁ ማለት ነው። ያው ቶሎ ላልመልስ ይችላል አንድ ቀን ወይም የሆነ ሰዓት ሊቆይባችሁ ይችላል፣ ግን ትግስት ሊኖራችሁ ይገባል። ምክንያቱም በጣም ብዙ ተማሪዎች ስለማስተናግድ እናንተ ብቻ ስላልሆነ ማለት ነው። በዚህ ስልክ ቁጥር እየደወላችሁ ትችላላችሁ።